ዛሬ ነው ድራማ ነው። ዳ ድራማ ነው። አላየሽም እንዴ በጎን ሶስቱ ጥቁር ለብሰው የተቀሩት ሱፍ ለብሰው እዛ ቦታ ላይ ድራማ ባይሆን ለምንድን ነው ረሙ ሶስን የጠራት? የድራማው ድምቀት የሚዳመቀው ለምን ይመስልሻል? ሦስት ስትመጣ ድራማውን ድጋጋኝ አደረጉ። አይለያዩም። መንዳት ታስቢው ብሩኬ በደንብ ድብን አርጎ ድራማ መሆኑን ያውቃል። ሀይሚ ድራማ እንደምትሰራ ብሩኬ ያውቃል። ሰው ብሩኬ አነጋገሩ ራሱ ማርያም ምንም አላለ ግን ፍልግንፍል አላለ። በስርዓት ነው ያስረዳው።

ያለው ነገር ከዛም በኋላ እሱ ከተስተካከለ ልጅ ትክታፊ አልዘጋውም። እሱ ካልተስተካከለ ሁላችሁም እህቶች፣ እዚህ ጋር ያላችሁ ሰዎች

እንዴት ናችሁ? እኔ ብዙ ማላወራም፣ ዛሬ ሴትዮ ወርቃብኛለች፣ ግን አታሻላት። አሁን እኮ ምንም እየነገረችልን ነበር። እንዴት ሆነችልሽ? ሐኪም ቤት ሐኪም ቤት ልወስድ መስሎኝ በጣም ደንግጬ ነበር። ወደ ቤት አመጣሁት፣ ሐኪሙ ማለት ነው። ነገ ነው ይታየው። ኦን ሀኒ ናብዱ ማውራታችን አውሪ ሄሎን እና ዜድን እፈልጋታለሁ። ዛሬ እኔ ቅድም እየሰደበችኝ ነበር። የሆነ ቤት አይቻት እንደዚህ ያለች ለካ። ሁላችሁም እንዴት ዋላችሁ? ሰላም አላችሁ? ዜድ እኮ አጠገብሽ አለች እኮ። ዜድዬ ዜድ ዜድዬ አልኩት ተሳስቼ። ቅፈኪ ምንትሽን ቶሎ በይ ማንም ሳይመጣ። ቅድም እየሰደበችኝ ነበረ። ዜድ ከሚ ለምወረደች

መጥፎ ሰርተሻል፣ ወይም መጥፎ ተናግሮ አድር ያለው የምናገረው ነገር ተናግሮ ያለው ቢስ ያለኝንም ደስ ብሎኛል ብያለው። በለጠ ዛ አስተያየት ከእኔ የበለጠ ቀ ያለ ሞልቷል። ስለዚህ እኔ ምን አሰጠኝ ከነሱ እየጠየኩኝ አሁን ከነሱ ትምህርት የወሰድኩት ነው። እዛ እየተነተንኩት ለማለት ፈልጌ ነው። አመሰግናለሁ። የኔ ቆንጆ የሚገባ ካለ አስገቢ። በጣም አመሰግናለሁ። ወፍስዬ በጣም ነው የምወድበው እኔ በጆሮዬ ስለሰማሁት ይቻላል። አንቺ ስላደነቅሽ በጣም አመሰግናለሁ። አንቺ ስላደነቅሽ ደግሞ አመሰግናለሁ። እኔ የታየኝውን መናገር የምችለውን ተናግር ያለው የኔ ቆንጆ፣ ደግሞ እዚህ ደግሞ የበለጠ አለ። አንድ ነገር ልል ነው የገባሁት። ሁላችንም የራሳቸው ሀሳብ እየሰጣቸው ነው መሰለኛል። አዎ አንቺ ሃሳብሽን አራግፊ። ግን አልፈልግም፣ ስድብ ነው። የምን ስድብ ነው? እሷ ምን እየሰራች ሀሳቢ እኔ ብዙ ንግግርም አልችልበትም። ቪዲዮን አይቻለሁ፣ ከመጀመሪያ እስከ መጨረሻ ድረስ አይቻለሁ። ግን የምናገሩ በጣም ንቀት እየተሞላ የኔ እናት ሀይሚን ለዘቀዘቁ ፈጣሪ እጃቸውን ሄደን ፎሎ ስናደርግለት ብቻ ስላላችሁ እግዚአብሔር መልሱን ይመልስላችሁ ብሏል አይደለ? ዝም ብሎ ይበላት፣ እስኪ የምታመጣውን ነገር እኔ የኔ እናት እሺ። አጣም ክሽ አያስለቅስም። እሷ ብትገለበጥ የሚጎልባት ነገር የለም። እሷ እግዚአብሔር አይደለች፣ ብትዘቀዝቃት ምንም የምትሆን አይደለችም። እግዚአብሔር ነው ሁሉን ነገር የሚሰጠው፣ የሰው ልጅ ምንም የሚሰጠው ነገር የለም እና የገዛ ባሏ ነው ዛሬ የተናገረው። እሷንም እሱንም አሞቱ አይናገረን፣ በቃ

አይደለም አስታርቅኝም ባይላት እልህ ውስጥ ገብሩኬ ጋር እሱ ምነው? እሷም ስለሆነ አውቃ ሄደች እንጂ እናንተ ማሰባችሁት መንገድ ወይም የሆነ ነገር ብሏት ነው እንጂ ፕሮግራም ተዘጋጅቶ ምናምን አይደለም። ምን ማድረግ ነበረባት? ልታውራም ፍቃደኛ አይደለም፣ እድሉን አልሰጣትም እንድታውራም ላውራ እያለችው ነው። በዚህ ልክ እናንተን ዘራፍ እንድትሉ ተዋረደች ነው? ምንም የተዋረደች ነገር የለም። ምንም የተዋረደች ነገር የለም። እንዲህ እሷ ተናግራለች እኮ ለምን አልጠራሃትም? እኔ እኮ ይሄ ይሄ የእኔ የእኔ እራሴ ልደግስ ነበር አለችው። እኔ የራሴን የራሴን ትልል ነበር ብላለች እኮ ይሄንን አልሰማችሁም ብሎ

ራጣእንዳታጀንበራ የምታዩ ይመስላችኋል፣ ግን ልጆቹ እልጨ ሁለቱም እልህ ናቸው። እልህ ተገባብተዋል። እሱ ምሳሌ እንዳለ ሁላ እሱም እሱም ስለማይፈልጋት እሷም ስለማትፈልገው አይደል? እሷም ያቅሙ ነው ሁሉ ሞከረ ነው። እሷ ምን እሷም እልህ ነው። ይሄ ደግሞ እሷን መርፍ እስክትረጋጋው ያለውን ነገር መጠበቅ ነው። እስከዛ ግን እሱ ጋር መድረስ የለባትም። አዎ መሄድ የለባትም። እኔ መሄዷን አልወደድኩትም፣ ግን ደግሞ የሄደችበት በቃ እልህ ስላላት ነው። ትላንትና ከብሩት ሚገር አሳይሃለሁ ብለው ነበር። ለዛ ነው የሄደችው። ወይ እሱን አናድዳለሁ ብላ ምናምን ነው። ግን ያልሆነ ነገር ተፈጠረ። ምን ታድርግ? ምንድነው የምታደርገው? ያች መጣ በዘለለች ቁጥፋ ምንጠ ዙዙዬ ባሏና ሶስት ይጨነቁበት ዞዙዬ እኔ ዛሬው መሄዷና ልጅቱ መንጣቷ ደስ ብሎኛል። ምክንያቱም ያንን ነገር ድብልቅልቅ አረገ የሚቀበለውንም የሚሰጣትንም ሷ በሸም ትቀባ ነበረ ያ ሁላ እንደገና ደግሞ ያረጋትን ቀለበት ነው። ይህ የግድ ደግሞ እኛ ምን አወራንና ነው? አሽቃባጮች ዝም ብሎ እንትን ይላል። ቶሎ በለው፣ ቶሎ በለው። አሁን ገባሽዋለት ጎበዞች ከታች ያላችሁ ቶሎ አይደለም። ጨረቃየ ማማሉ ብቻ።